ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 16 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ከፍተኛ ድል ሲያስመዘግብ፣ በሸዋ ደግሞ የአመራር ስምሪት ተሰጥቷል። የአማራ ፋኖ ብሔራዊ ኃይል በቅድመ ሁኔታ ለድርድር ዝግጁ መሆኑን ገልጿል። የፋኖ ቅድመ ሁኔታዎችን በዘገባችን አካተናል። ኤርትራና ትግራይ የድንበር ኬላዎችን መክፈታቸው በይፋ ሲነገር፣ አሜሪካ ደግሞ ከኤርትራ ጋር ያለኝ ግንኙነት አድሳለሁ ብላለን ብላል ተገኝታለች የቀጠናው ውጥረት አይሏል የምንላችኋለን ትራምፕ ሀምሳ በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያ አልቀበልም ብለዋል አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ ላይክ ና ሼር በማድረግ አሁኑኑ ቤተሰብ ይሆኑ የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች ከፍተኛ ድል ሲያስመዘግብ በሸዋ ደግሞ የአመራር ስምሪት ተሰጥቷል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ትግሉ የደረሰበት ደረጃና ቀጣይ ለሚደረጉ ስምሪቶች የሚመጠን የአመራር ስምሪት በድርጅቱ መመሪያና ደንብ መሰረት ሰጥቷል። በዚህም መሰረት አርበኛ ኢሳያስ ደመቀ የአፋ ብሃ ሸዋ ቀጠና ምክትል መሬ፣ አርበኛ ንጉስ ይመሩ የአፋ ብሃ ሸዋ ቀጠና ትምህርትና ስልጠና መምሪያ ኃላፊ፣ አርበኛ ኤፍሬም ባዩ የአፋ ብሃ ሸዋ ቀጠና ምክትል ፖለቲካ ዘር መምሪያ ኃላፊ አርበኛ ተፈሪ ወንዶሰን የአፋ ባሃ ሸዋ ቀጠና ምክትል የሰው ኃይል መምሪያ ኃላፊ አርበኛ አበራ ምንጉዴ የአፋ ባሃ ሸዋ ቀጠና ምክትል ጥናትና ስትራቴጂ መምሪያ ኃላፊ አርበኛ ስለሺ አበረ የአፋ ባሃ ሸዋ ቀጠና ዘመቻ መምሪያ ኃላፊን ጨምሮ አስር አመራሮችን መድበዋል። በተመሳሳይ በትናንትና 2 ግንቦት አስራ አምስት ለ አስራ ሰባት አመተ ምረት የበረሀኛው ቀስተ ደመና ብርጌድ ፋኖዎች ደብረ ኤልያስ ከተማ ዘልቀው በመግባት ያገዛዙን ወታደሮች በጥይት ሲለበልቡት አርፍደዋል ና ቆስለኛም ለኛም አድርገውታል። የአማራ ፋኖ ብሔራዊ ኃይል ስምንተኛ በላይ ዘለቀ ክፍለ ጦር አመራሮች በናርጅናው ጋ ወረዳ የሚገኘው የሶማ ብርጌድ አመራሮች የሻለቃ አመራሮች እና ከፋኖ አባላት ጋር በወታደራዊ ዝግጁነት በፋይናንስ መምሪያና ደንብ የህግና ስነ ስርአት ጉባኤ አሰራር መምሪያ ምክንያት ከሳምንት በላይ የፈጀ ውይይት ተካሂዷል። የአማራ ፋኖ ብሔራዊ ኃይል የሚያወጣቸውን መመሪያዎች ያለምንም የመርህ ጥሰት በአግባቡ እንዲተገብሩ የስምንተኛ በላይ ዘለቀ ክፍለ ጦር አመራሮችንና የሶማ ብርጌድ አመራሮችን በተሰ ቸው የስራ ዘርፍ በመገምገም በድርጅቱ የመጡ መምሪያዎችና ደንቦችን እንዲተገበሩ ከተቋሙ አሰራር ውጪ መርጥሶ የሚሰራ አመራርም ይሁን ግለሰብ በተቋሙ እንደሚጠየቅ ድርጅቱ እርምጃ እንደሚወስድ በማስረዳት የቀጣይ የስራ አቅጣጫዎችን በመስጠት ውይይቱ ተጠናቋል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል በጎጃም ጎጃም አገው ምድር ክፍለ ጦር ስር የሚገኘው አስር አለቃ ኤፍሬም አጥናፉ ብርጌድ ትናንት ግንቦት 15 2017 ዓ ም በአካሄደው ተጋድሎ የአገዛዙ ኃይል መግደሉን አስታውቋል። ትላንት ሙሉ ቀን በተካሄደ ውጊያ ከ48 በላይ የሚሆኑ የአገዛዙ ወታደሮች ሲገደሉ 36 የሚደርሱት ደግሞ መቁሰላቸውን ነው ከክፍለ ጦሩ የተገኘው መረጃ የሚያመለክተው። የአማራ ፋኖ ብሔራዊ ኃይል በቅድመ ሁኔታ ለድርድር ዝግጁ መሆኑን ገለጸ። ትናንት በአዲስ አበባ የአሜሪካ አምባሳደር እርቨን ማሲንጋ ኢትዮጵያን በተመለከተ ያወጡት መግለጫ እያነጋገረ ነው። አምባሳደሩ ትናንት በተከታታይ ማስተካከያ የተደረገባቸው ሁለት መግለጫዎች ያወጡ ሲሆን በቀዳሚው መግለጫቸው የኢትዮጵያ መንግስት የራሱን ህዝብ በድሮን መጨፍጨፍ ያውቁም ያሉ ሲሆን በቀጣዩ መግለጫቸው ግን ይሁን እውነትነት ያለው መግለጫ ቀይረው አቅርበውታል። በዚህም የብልጽግናው አገዛዝ የኤምባሲውን ደጅ እንደጠ ና የመግለጫ እንዲቀየር ልመናና ተማጽኖች እንደተደረጉ እሙን ነው ሆኖም አሜሪካውያኑ የሚያምኑት እውነት ግን በቀደመው መግለጫቸው ያንጸባረቁት ሀሳብ እንደሆነ ልብ ይሏል የሆነው ሆኖ የአሜሪካ መንግስት ለአብይ አገዛዝ ጀርባ እንደሰጠ ይህ መግለጫ የሚያመላክት ሲሆን አብይ የአውሮፓ ጉዞም ከአሜሪካ የተነሱትን ፊት በአውሮፓውያን ለማካካስ ያለመ ነው አምባሳደር ኤርቪን መሲንጋ በትናንቱ መግለጫቸው ፋኖው ተጨባጭ የሆኑ ጉዳዮችን ይዞ ይምጣ ሲሉ ለድርድር ጥሪ አቅርበውም ነበር ለዚህ ጥሪ ፈጣን ምላሽ የሰጠው የአማራ ፋኖ ብሔራዊ ኃይል ቅድመ ሁኔታዎችን በማስቀመጥ ለድርድር ዝግጁ መሆኑን አሳውቋል። አፋብሃ በዝርዝር ባወጣውና ሶስት ገጽ በሸፈነው የእንግሊዝኛ መግለጫው በአማራ ህዝብ ላይ ሲደርስ የኖረውን እና እየተፈጸመ ያለውን የማሳደድ ግድያና ጭፍጨፋ በስፋት አንስቷል። ሆኖም አሁን ላይ ለድርድር ዝግጁ የሚሆነው ያስቀመጣቸው ቅድመ ሁኔታዎች ሲመለሱ እንደሆነ በመግለጫው አሳውቀዋል። የመጀመሪያው መስፈርት በአማራ ክልል ፋኖን እየተዋጉ ያሉ የጸጥታ ኃይሎች በሙሉ ክልሉን ለቀው ይውጡ የሚለው ነው ሉ ያሉ የብልጽግና ጽህፈት ቤቶች እንዲዘጉ፣ አመራሮቹ ስራ እንዲያቆሙ፣ የሽግግር መንግስት በክልሉ እንዲቋቋም በሚልም ቀይ መስመር አስቀምጧል። አፋበሃ የብልጽግና የፖለቲካም ሆነ የጸጥታ ኃይል ክልሉን ለቆ እንዲወጣ ነው የጠየቀው። የተባበሩት መንግስታትና አሜሪካንን ጨምሮ ግልጽና ያልተገደበ አጣሪ ቡድን ወደ ክልሉ እንዲገባና በአማራ ህዝብ ላይ የተፈጸሙ የዘር ማጥፋት ወንጀሎችን ማጣራት የሚለውንም አፋበሃ በቅድመ ሁኔታው አስቀምጧል። የታሰሩ የአማራ ፖለቲከኞች በአማራነታቸው የታሰሩ ሰዎች በአማራ ጉዳይ የታሰሩ ጋዜጠኞችና አክቲቪስቶች ከተለቀቁ ወደ ድርድር እንመጣለን ብለዋል። እንዲሁም በክልሉ የተገደቡ የመሰረተ ልማቶች በአፋጣኝ ከተነሱ ወደ ድርድር እንመጣለን ይላል መግለጫው። ላብነትም ሕክምና፣ የቴሌኮሚኒኬሽን አገልግሎትና የእንቅስቃሴ ገደቦችን ጠቅሷል። ያልተገደበ የሰብአዊ አቅርቦትና ድጋፍ ወደ ክልሉ እንዲገባ አሁን እየተፈጸመ ያለውን ጨምሮ ላለፉት አስር አመታት በአማራ ሕዝብ ላይ የተፈጸመውን የዘር ማጥፋት እውቅና መስጠት የሚለውም በቅድመ ሁኔታው የተጠቀሰ ነው። ሰንና የማንነት ጥያቄዎች የሚመለሱ ከሆነ ያለው አፋብሃ ወልቃይት፣ ራያ፣ መተከልና ደራ የአማራ መሆናቸውን ህጋዊ እውቅና መስጠት የሚል ቅድመ ሁኔታንም አስቀምጧል። በመላው ኢትዮጵያ ያሉ አማራዎችም ሰብአዊ መብታቸው የሚከበርበትና ህጋዊ እውቅና የሚያገኙበት ሁኔታ እንዲፈጠርም ጠይቋል። የአማራ ፋኖ ብሔራዊ ኃይል እነዚህ ከላይ የተቀመጡ ቅድመ ሁኔታዎችን ከተመለሱ ለድርድር ዝግጁ መሆኑን አሳውቋል። የአሜሪካ መንግስትና የአዲስ አበባው ኤምባሲ ያቀረቡትን ጥሪም በበጎ እንደሚያየውና እስካሁንም እንደ

ኤርትራና ትግራይ የድንበር ኬላዎችን መከፈታቸው በይፋ ሲነገር አሜሪካ ደግሞ ከኤርትራ ጋር ያለኝ ግንኙነትን አድሳለሁ ብላለች። በዚህ ሳምንት በዛላንበሳ መግቢያ ላይ ያለው የኢትዮ ኤርትራ ድንበር የፍተሻ ኬላ ተነስቷል። ከሶቢያ ወደ ደውሃን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦር ተከፍቷል ሲል በህወሃት አክቲቪስትነት የሚታወቀው ስታሊን ገብረስላሴ ጽፏል። ይህ አክቲቪስት ከሰሞኑ በአስመራና በድንበር አካባቢዎች ተገኝተው ቪዲዮዎችን ሲያሰራጭ ነበር። በትናንትናው ዕለት ደግሞ በማህበራዊ ላይ ገጹ ባሰራጨው ጽሁፍ የኢትዮጵያ መንግስት ሊያደርገው የሚገባውን እኛ አደርገናል ሲል የድንበሩን መከፈት ገልጿል። በሰንበል በገዛ ትግራይ በቡንበት በባድመና በተከዜ መካከል ያሉበት ቦታም ለውጥ አለ ያለው ስታሊን ይህ የተደረገው በህዋትና በኤርትራ ስምምነት መሆኑን ጠቁመዋል። በአሁኑ ሰዓት ከትግራይ ወደ ኤርትራ በብዛት ጭነት የያዙ መኪናዎች እየሄዱ ይገኛሉ። በህዋት አመራሮችና በኤርትራ አመራሮች መካከል የእርስ በእርስ ግንኙነት እየተደረገ መሆኑም በስፋት ይነሳል። በሌላ በኩል የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሮቢዮ በዩናይትድ ስቴትስ ኦፍ አሜሪካና በመላው ዓለም ለምትገኙ ኤርትራውያን እንኳን ለሰላሳ አራተኛ ዓመት የነጻነት በዓል በሰላም አደረሳችሁ በሚል ማምሻውን መልእክት አስተላልፈዋል። ሮቢዮ አጋጣሚውን ተጠቅመው ባስተላለፉት መልእክት ላይ የኤርትራን ታሪክና ባህል የሚያነቃቃውን ጥልቅ መንፈስ እንገነዘባለን፣ እንዲሁም በአፍሪካ ቀንድ ሰላምና ብልጽግናን ለማስፈን ያለን የጋራ ቁርጠኝነት ጭምር ብለዋል። በሚቀጥሉት ዓመታት ሀገራችን አሜሪካ ከኤርትራ ህዝብና መንግስት ጋር ያላትን ግንኙነት ዕለት ይበልጥ ለማጠናከር እንደሚሰሩ ኤርትራ የነፃነት ቀኔ የምትለውን ዕለት በማስመልከት ባስተላለፉት መልእክት ላይ ተናግረዋል። በተመሳሳይ መረጃ ህወሃት ግንቦት ሀያን አከብራለሁ ሲል በመግለጫ አሳውቋል። ፓርቲው ትናንት ባወጣው መግለጫ ሰላሳ አራተኛው የግንቦት ሀያ በዓል በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ለግንቦት ሀያ በመቀሌ ደማቅ ዝግጅት ለማድረግ ማቀዱንም አስረድቷል። ትራምፕ ሀምሳ በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያ አልቀበልም አለ። ፕሬዚዳንት ዶናልድ ትራምፕ ሀምሳ በመቶ ታሪፍ ለመጣል የዛቱበት ሀያ ሰባት አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለው የንግድ ግንኙነት በማስፈራራት ላይ የተመሰረተ መሆን የለበትም ብለዋል። የህብረቱ የንግድ ኃላፊ ማሮስ ሴፍኮቪቺ እንደሚሉት ከአሜሪካ ጋር ያለው የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኛ ነን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ናቸውም እቃዎች ላይ ሃምሳ በመቶ ታሪፍ ለመጣል መዛታቸውን ተከትሎ ነው ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምምነትን ለማረጋገጥ እየሰራ ነው፣ ቁርጠኛ ነው ሲል የአውሮፓ ህብረት የንግድ ኮሚሽነር ማሮስ ሴፍቾቪች ከአሜሪካው የንግድ ተወካይ ጃሚሶን ግሬር እና ከንግድ ጸሐፊ ሀዋርድ ሎትኒክ ጋር ከተወያዩ በኋላ ገልጸዋል። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መመራት እንጂ በማስፈራሪያ ላይ የተመሰረተ መሆን የለበትም ጥቅማችን ችግሮችንን ለማስጠበቅ ዝግጁ ነን ሲሉ አክለዋል። በአውሮፓ ህብረትና በአሜሪካ መካከል እየተካሄደ ያለው የንግድ ድርድር መዘግየት ትግስት አልባ እንዳደረጋቸው ቀደም ብለው የገለጹት ትራምፕ በተያዘው እቅድ መሰረት ከሳምንት በኋላ ታሪፉን እንደሚጥሉ ተናግረዋል። ትሩዝ በተሰኘ የማህበራዊ ሚዲያቸው ላይ ትራምፕ ከአውሮፓ ህብረት ጋር የምናደርገው ውይይት የትም አያደርስም በማለት መልእክታቸውን አስተላልፈዋል። ሆኖም ፕሬዚዳንት ትራምፕ በአሜሪካ ውስጥ ለተሰሩ ወይም ለተመረቱ የአውሮፓ ምርቶች ታሪፍ እንደማይጣል አክለዋል። ስምምነትን እየጠበቅን አይደለም ስምምነቱን አዘጋጅተናል ሲሉ ለጋዜጠኞች የተናገሩት ትራምፕ ይህንን ታሪፍ ሊያዘገየው የሚችለው የአውሮፓ ኩባንያ በአሜሪካ ውስጥ ትልቅ መዋለ ንዋይ ለማፍሰስ ከተዘጋጀ ነው ብለዋል። የአውሮፓ ህብረት ከአሜሪካ ትልቅ የንግድ አጋሮች አንዱ ነው። በአውሮፓውያኑ ባለፈው አመት ህብረቱ 600 ቢሊዮን ዶላር ሸቀጦችን ወጪ ንግድ እያደረገ ሲሆን 370 ቢሊዮን ዶላር የሚጠጋ ምርቶችን ደግሞ ከአሜሪካ መግዛቱን የአሜሪካ መንግስት መረጃዎች ያሳያሉ።